ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ብዛ። በያላችሁበት ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ቻናሉን ተቀላቀሉን። ኪራ ፅናት የደበቀች ነገር አለ ግን እሷን ማስቀየምና ማጣት አልፈልግም ብሎ ለናሁም ሲነግረውና አሁን ደግሞ ኑሩን ያፋጧት ነበረ ኑሩን ታልነገርሽም የትም አትንቀሳቀሽም ሲላት፣ ከእናቱ ህመም ከመስማት ይሻለዋል ስትለው በድንጋጤ ቁጭ ያለበት ቀራ። አንተ በእሷ ቦታ ብትሆን ኖሮ ትነግረው ነበረ ብላ ኑሩን ታጠገቡ ተነስታ ሄደች። ባለፈው ሳምንት በዚህ ላይ ነበር ያለቀው። ዛሬ ደግሞ ኪራና ጽናት ሳያስቡት ጋሽ የኪራ አባት ድንገት መጡባቸው። በድንጋጤ ቆም ቁም ብለው ምን ይፈጠር ይሆን? ናሆሜም ምን ብሎ ይነግረው ይሆን እና ተታማለ ብሎ ይነግረው ይሆን? አሁን ላይ እውነቱን አውቋል። ናሆሜም ግን በጽናት እንዴት እንደዚህ ታደርጋለች፣ ምንድነው የደበቀችው እያለ ነበረ። ግን አሁን ላይ እሱም ስላወቀ እውነቱን ለኪራ ይነግረው ይሆን ወይስ ኪራ ከማን ነው የሚሰማው? የእናቱን የካንሰር ህመምተኛ እንደሆነች። አባትየው በበኩላቸው ጽናትን ታለኔ ፍቃድ ምንም አይነት ትንፍሽ እንዳትይ ብለዋታል። እሷም በዝምታና በትካዜ እየተዋጠች ነው ያለችው። ሰላም ሰላም የኪራንና የጽናትን ግንኙነትም ሲያውቁ ምን ይሉ ይሆን የኪራ አባት እውነትም ሰርጉን ይደግሱላቸው ይሆን ወይስ አይፈቅዱላቸው ይሆን? አንቺ ላይ የማፍጠጥም የማየትም ሙሉ መብት አለኝ። ረወክ ማነው መብቱን የሰጠ? ልብሽ ነው። አዎንስ ማድረግ ፍቅር እኮ እንደዚህ ነው። ለዛ ነው ፍቅር አያልቅም። ፍቅር በቀኝ አይባልም። አዎ ፍቅር ማለት የማይጠገብ የህይወት ማጣፈጫ ነው። በተለይ ደግሞ እንደ አንቺ አይነት ጥሩ አፍቃሪ ሲቀኝ ከመጣ አይደለም በላይ መዛዛ ነገር እኮነ ምን ነው ፍቅር፣ ምንም ግን ካሁን በኋላ ምንም ቢፈጠር ላጣ አልፈልግም። ምንድን ነው የምትይው? በዚህ ሰዓት ስለመለየት አይደለም ማውራት፣ ማሰብ ራሱ አልፈልግም። እኔም እኮ ፈልገ አይደለም? ግን በቃ በሀዘንህም በደስታ ሁሌም ከጎን መሆን ነው ፈልገው። ቃሌን እኮ ሰጥቼሻለሁ። የኔ ሙዛዛ አፈቅርሃለሁ፣ የኔ ስስት፣ የኔ ሁሉ ነገር። ለዛ አይደለም ግን በሰላም ነው የመጣህ። እንዲሁ ልረፉ እርጅና ተጫጫ ነው ይመስል እንዲ አባ፣ ዛሬ ከየት የመጣ እርጅና ነው የሚጫጫ ነ አንተ እኮ እንደ ፍሬ ልጅ ነህ አይደል? አባ፣ በሩን ግን ማን ከፈታለ? አንተ ልጅ አቅልህን ሰዓት ክንዴ ቤቴ እኮ ነው። ለካ ቁልፍ አለ። በቃ ፅናት ምግብ እንድታመጣልን ልንገራት ነት እንዲያጡብኝ አልፈልግም። እሱ ማለክንሽ ማስከፋት አትች እኔ መለጎረም ይቅርታ። ግን ጋሽ ኪራ በጣም ነው የሚወዱት፣ ለእናንተ ያለውን ግብር ሁሌም የሚነግረኛል። ኪራ ቤተሰቡን የሚወድ ቤተሰቡ አክባሪ ልጅ ነው።

ቁጭ ብለው እንደሱ እያፈጠጥክብኝ ከረሬ እንዳይለቅ፣ አንቺ ላይ የማፍጠጥም የማየትም ሙሉ መብት አለብኝ ሲላት ኧረ እባክህ፣ ማነው መብቱን የሰጠኝ? ልብሽ ነዋ። አሁንስ ማረጋገጫ አገኘሽ? ለምን እንደው አላቅም። ሳይክ ታሳሳኛለህ ስተኛ ታሳዝነኛለህ፣ አሁንም አጠገብ የሆነህ ታሳዝነኛለህ፣ ትናፍቀኛለህ። ፍቅር እኮ እንደዚህ ነኝ፣ እንደዚህ ነው። ፍቅር እኮ ጣፋጭ ነው፣ ፍቅር የማይጠገብ ነው። አዎ ፍቅር እኮ ደስ ይላል፣ አለህ። ጽናትም ሞዛዛ ነገር ነው። ግን ታሁን በኋላ ምንም ቢፈጠር ላ ልርቅህ ወይም ላጣህ አልፈልግም። እንዴ ምንድን ነው የምትይው? በዚህን ሰዓት የመለየት ወይም የመለየት ማውራት የለብንም። ቃልን ሰጥቼሻለሁ። ምንም ነገር ቢፈጠር ልለይሽ አልችልም። ቃልን ሰጥቻለሁ ይላታል። ኪራም እወድሃለሁ፣ አፈቅርሃለሁ የሚባለው ሲላት፣ በጣም ነው የምወድህ፣ አፈቅረሃለሁ የኔ ህልም የኔ ስስት የኔ ሁሉ ነገር በጣም ነው ማፈቅርሽ ይላል ኪራም እንደዛ እያሉ ያለ ሊስማት ጠጋ ሲያደርጉ አባታቸው ድንገት መጡ ሻንጣቸውን ይዘው ሁለቱም በድንገት ቆሙና ቁጭ እንደማለት ማለት አለችና ጽናት እንኳን ደህና መጡ ጋሼ ብላ ታጠገባቸው ወጣ ምነው አባዬ ሳትነግረኝ መጣ አለ ኪራም ምነው ነው ልጄ በመምጣት የደስተኛ አይደለህም እንዴ አረ አይደለም አባዬ እንደዛ አይደለም አባዬ ግን በሰላም ነው የመጣሁ አው እንዲሁ ልረፍ ብዬ ነው እርጅና ተጫና ነኝ መሰለኝ እንደ አባ ዛሬ ከየት የመጣ እርጅና ነው የሚጫጫንህ አንተኮ አንድ ፍሪት ልጅ ነህ ይለዋል አባቱ አባ በሩን ግን ማን ከፈተልህ። አንተ ልጅ አቅልህን ሳትክ ለካን ቁልፋለህ፣ ብሎ ከዛ ምግብ እንድታመጣ እንድታመጣለ ለጽናት ልንገራት ብሎ ብድግ አለ። ከዛ ማን ያልፈልግም ሲሉ በቃ ለኔ ልፈልጋለሁ ብሎ ብድግ አለ። በቤቴ የሁሉ ጉድ ሲፈጠር እኔ ግን አላውቅም አሉ የኪራ አባ ጽናት በበኩላ ክችን ላይ ጥወታ ወታ አሁን ሲጠይቁኝ ምንድን ነው ምላቸውን የትስ ነው አይናቸውን እማየው እያለ ብቻዋን እያወራች ወዲያውኑ ስልኳን አንስታ ለሙሩ ደወለችላት ሙሩዬ እንዴት ነሽ አለቻት ሙሩዬ ተዋረድኩልሽ ምን የማልሆነው ነገር አለ ጋሽ ኮ መጣ እረ አይደለም የኪራጋ ጋሽ ማለት አባቱ እኮ መጣ ትላለች። አያንቺ ሳሎን እኮ ሊስመኝ ሲል አየ። ወይም ምሩ አሁን መቀለጫ ሰዓት ነው? እኔ ምን ልሁን? ልንሳሳም ስል አየን። እያለች ጽናት እየተጨነቀች ነበር። እኔማ ሮጬ እክችን ገባው። ተኪራጋ ግን ምን እንደሚባባሉ አልሰማሁም። ኑርዬ ቃይ በኋላ እደውልልሻለሁ። የኪራ አባትም እየፈለጉት ኪራ ኪራ እያሉት በክችንም እሳሎንም ሁሉም ቦታ ገቡ። ኪራና ጽናት በጽናት ክፍል እንደውም፣ በሰበቡ ባህላዊ ውዝዋዜ ትማራለህ። እስቲ አስቢ፣ ኩርምት አርብዬ ስተኛ አሁን አንጀቴን ለመብላት አትሞክር። አሁን ሄደ ተኛ። እሺ በቃ መሰነባበቻ ጉንጭን ሳሜኝ። አንተ ልጅ ግን እንደ ህፃን ያደርጋል። ለዛነዋ ልክ ሳይህ ወደ ላይ ወደ ላይ እሚለኛል። የኪራም አባት ሳሎን ቁጭ። ልጁ የት ሄዶ ነው? ክፍሉ ከሌለ ክችን ከሌለ ይህ ሻወሩ ቤትም ከሌለ ታዲያ ልጁ የት ሄዶ ነው? እያሉ ኧረ፣ ተወኝ እንዲህ አያደርግም። ይሁን ገብቼ ልተኛ ብለው ተነሱ። ወዲያውም ኪራ መጣና አባልተኛህም እንዴ? አዎ ቻርጅ ፈልጌ መጥቼ ነበር። የት ነበርክ? አረ ክፍሌ ነበርኩ። አረጀው ማለት ነው አይኔ፣ ማየት ተሳነው። አባ ምን ሆነ ነው ከመጣ ጀምሮ እንዲህ ያለኝ? አሁን ክፍል ሄጄ አጥቼ ነው እኮ የመጣው። ልጄ ይዋሸኛል ብዬ ከማስብ አርጅቴ አይኔ ማየት አቁሟል ማለት ይሻለኛል ብዬ ነው። ልጄን ክብሮን ምን ይለኝ መሰለህ ሰሞዋሸት ሲጀምር አፍንጫውንና ማጅራቱን ያሻል ይሌ ነበረ ብለው ተነሱና ወደ ክፍላቸው ሄዱ። ወይ አሁን ምን አስቀባጠረኝ? አርፍ ይወጥች ነበር ብልስ ወይ ክሮቤል ብሎ ጽናትና ሙሩም ከሻቤት ቁጭ ብለው ጁስ እየጠጡ ሙሩም ተከሳሽ መከራከሪያውን ያቅርቡ። የምን ተከሳሽ? እንዴ ቁጭ አርገሽኝ እኮ በሀሳብ ጭልት አለ። ማላቀው የተፈጠረ ነገር አለ? አይ ምንም የለ። የተፈጠረው ነገር ያው የምታውቂው ነው። የኪራ አባት እንደመጡ ኪራ እናቱ እንደታመመች እና እኔ እንደሰማሁ በኋላ እንዳይጠላኝ ፈራሁ። እሱማ ልክ ነው፣ ግን አሁንም ኪራ ሁሉንም ነገር ማወቅ አለበት። ሳላሳክማት ሳላያት እያለ ይጨንቀዋል። በኋላ ጸጸት ይሆነዋል ግን ለጋሽ እንንገራቸው ላማክራቸው ግን ምንም በምንም ፍቅርሽን ገደል እንዳትገ- እንዳጨምሪው። እኔም እኮ እሱን ነው ምፈራው። ፍቅርሽን እንዳታጪ መንከባከብ እንጂ ያለብሽ ሌላውን ነገር አታስቢ። በቃ ሁሉንም ነገር ለጋሼ እንነግራቸዋለን። አው እንደዛ ነው በቃ አለች። በቃ ምሳ እንብላ እሺ። በቃ ናሆሜ ከመጣ ይጠብቀኛል። እኔም ኪራ ሳይመጣ ምሳል ሰራራ አለች። ሙሩ ጽናት የኪራማ አባት ከሳሎን ቁጭ ብለው እንዴት ዋሉ እንዴ? አለች ጋሼ፣ አለች እግዚአብሔር ይመስገናሉና ልት ስትል ጽናት የዚህ ቁጭበይ አመጣጤ ሳይገባሽ አይቀርም ሳይገባሽ አይቀርም። አንችን አምኘሽ እንደ ልጅ ቆጥሬሽ ነበር ሁሉን መንገረኝ፣ ግን አንቺ ልንገረው ትኛለሽ አለች እና እየፈራች፣ እንደዛ ሳይሆን እኮ እና ስረጅኝ፣ እንዴት ነው የምትዩ ክሪያ አንድ ልጅን መሆኑን እያወቅሽ እንደምሳሳለት እያወቅሽ በጣም ይቅርጣጋሽ በኋላ ላይ ኪራ እንዳይጎዳ ብዬ ነው። ልጅ እናቷን ምጥ አስተማረች ይባል ነበር ድሮ። ለልጆቻችን አንቺ ከኛ በላይ ተቆርቁሮሽ አስበሽ ነው። ግን ኪራ ትልቅ ሰው ነው። ነገሩን ቆይቶ ከሰማ በኋላ ቤተሰቦቼ በእኔ ላይ እምነት የላቸውም ብሎ ነው የሚያስበው። ግን ያለኔ ፍቃድ አንድ ነገር ትንፍስ እንዳትይ ከጠየቀኝስ? ምን ብሎ ነው የሚጠይቅሽ? በቃ እኔ ተናገርኩ፣ ለኪራ ምንም ትንፍሽ እንዳትይ ሲል እንዴት ዋላችሁ ሰዎች ብሎ መጣህ እንዴ ጎረምሳው አሉ የኪራማ አባት። እንዴ ምንድን ነው ስብሰባ ላይ የቆያችሁ ትመስላላችሁ። ደግሞ ፊት ማንበብ ጀመርክ አሉ አባቱ። ምን ላርግ፣ ሁለት ሺ ያለያዛችሁም እንጂ እንደዛ ነው የምትመስሉት። ጽናትም በሀሳብ እልም አለች። ጽናት አሏት። የኪራ አባት እንዴ የት ሄድሽ ነው አለ ኪራ፣ ተነሽ ሂጂ የሚበላ ነገር ስጭ። እሺ ብላ ብድግ። ደህና ናት ግን አባ፣ ምን ሆና ነው? እኔ ምን አውቃለሁ፣ እኔ ከመጣ ሁለተኛ ቀኔ ነው። ጽናት በሀሳብ ልም ብላ፣ ኪራ መጣና እቅፍ አድርጓት ምን ነው እኔ ፍቅር ችግር አለ እንዴ ምግቡን አቆየሁብህ አይደል ምንድን ነው የሆንሽው? የተፈጠረ ነገር አለ እንዴ? አይ የለም። ግን ቤተሰቦች ፍቅራችንን ይቀበሉት ይመስልሃል? እኔም ይሄንን ነበር የፈራሁት። ግን ሲላጠጉት ስታል ነገር ናቸው። በምን ያውቃሉ ደግሞ፣ እንዳንቺ የመሰለ ምራት የት አገኛለሁ? ግን እኔ እኮ ለአንተ ጥሩ ሆንኩ የሆንኩ ልህ ለእነሱ እንዴት ጥሩ እንደሆንኩ ታውቃለህ? አልሰማሽም እንዴ? እኔ ኮደድኳት ዝንጀሮን ትምሳል ሲል ይ ሞዛዛ ነገር ነው አለች። ለቤተሰቦቻችን እንንገራቸው እንዴ ሲል ግን አንድ ቃል ግባልኝ። ምን ቤተሰቦች ምንም አሉ ምን ግን ከነሱ ጋር እንዳትጣላ ተዛም አለችው። ግን ከዛም በኋላ ቅፍ አደረገች። ከዛም ለጋሽ ለመንገር ሙሩና ናሆሜ ኪራ፣ ፅናት ቁጭ ብለው ነበረ። ደግሞ በቃ ዝም በል። ለፍቅር ላስረዳ እን እንደዚህ እያልኩ እያለ ሙሩም ናሆሜም እየተሳሳቁ ነበረ። እስኪ እስቲ መስክሪ፣ ናሆሜም ወጣው እያሉ ተው እንጂ እየተሳሳቁ ጽናት በሐሳብን ለመብላ ጽናት፣ እንዴ ጽይ ምነው ደህና አይደለሽም እንደ አለች። ጭንቀት እንዳትዋራም እንዳትጋገርም አድርጓታል። የኪራማ አባት ሲመጡ ሁሉም ብድግ አሉ። በቃ ተቀመጡ ልጆች አሉ። ምን ነው፣ በደህና ነው እንዴ? አጣድፋችሁ የጠሯችሁ? አይ በደህና ነው፣ የሆነ ነገር ልንነግርህ ፈልገን ነው። ምን እንዲሁ የምነግርህ የምነግርህ ነገር ነበረ። የናሆም እና የሙሩን መዋደድ እንደሆነ ሰምቻለሁ። ይቅርታ እንግዲህ ጋሽ ልጆትን ሳላስፈቅድ ወሰድኩብህ። አባ እማየና አንተ ብዙ ጊዜ የምትጓጉለት ነገር ልነግርህ ልስማዋ ማዋ ምንድን ነው? ንገረኝ። እኔ በጣም የምወዳት እና የማፈቅረኝ የምታፈቅረኝ ፍቅረኛ አለች። ምነው እስካሁን ድረስ ታዲያ አልነገርኝ? አንደኛ በመሀል በመሀል ያለመግባቦች ነገር ነበሩ። ደግሞ አንደኛ እሷን የእሷን ፍቃድ እየጠበቅኩ ነበረ። ይችቱልህ እኮ ጋሼ አለ ናሆሜም። ምን የት አለች አሉ ጽናት ናት አለ። እንዴ? ምን ብለው ብድግ አሉ። እውነት ነው ጽናት ሲሉ፣ አዎ ኪራ ናፈቅረዋለሁ ብለው ጋ እንዴ አባዬ ነው አለው። ልትከተል እንዳትሞክር ብለው ወጡ። ኪራ ነግሬህ ነበር እኮ አለ ጽናትም፣ አይዞሽ እባክሽ ድንገት ስለሆነበት ነው። ጽናት አንቺ ተረጋጊ እያሉ እያረጋጓት ነበር፣ ወደዛና ወደዚህ እየተንቆራጠጡ ልጄን በደልኩት አግባ አግባ ብዬ የማይሆን ህይወት ውስጥ ከተትኩት እያሉ አባቱም ተጨነ በእርግጥ ልጅቷ ጥሩ ልጅ ናት ተፈቃዴም ወታጣቅ ጎበስታታሬ ታሬ ልባም ሴት ናት ግን ልጄን ወዳ ይሆን ልጄ ተጎርቶ ማየት አልፈልግም እሷን ማውራት አለብኝ ኬራ በበኩሉ አባቴ ፍቃድና ባይሰጠኝስ ጽናት ልተዋት ነው በፍጹም አላደርኩም ህይወቴ ያለ ጽናት በድቅድቅ ጨለማ የተዋጠች ናት። እሽ ቆይ ምን ላደርግ ነው? እያለ እማዬንም ቢሆን አስመጥቼ አወራታለሁ። አባዬን እንደስታ ነው የምፈልገው እምቢ አይለኝም። ግን ደግሞ ትናንትና ጀምሮ እኮ አላወራኝም። ጽናትንም ስንት ጊዜ የሆነችው። ትንሽ ቆይተናል። ስለ ሀሴት ስለ እናቱ የነገርኩሽ ፍቅር ጀምራችሁ አወጋሽ። ታድያ ለምን አልነገርሽኝም ለኪራ እና እንደዛ ስልሽ ለምን አልነገርሽ ለኪራ ከኔ የተሻለ ሰው ይገባዋል ብዬ እኔ እኮ አንዲት ተራ ሰራተኛ ነው ደግሞ ሲቀጥል ለቤተሰባችን የምትመጥነው ነው አሴት ናት ሲሉ እኔ አለቦታ የተገኘው መሰለኝ እኔ መሰለኝ ታዲያ በኪራ ህይወት ውስጥ ማንም ያለ አይመስለኝም ነበር እኔ በሰዓቱ የበታችነት ተሰምቶ እሺ ሁሉም ይቀር ልጄን ተወጅዋለሽ በጣም ነዋ ነፍሴ እስከምትወጣ ድረስ ነው